ከብትሽ ነው። እሺ ድሪያዎች ታሳይኝ። እሺ እዚህ ላይ ካሉት ነው የወደድሽው? አላየኋቸውም። እሺ ሁለት ድሪያ ነው የምፈልገው። አንዱ ድሪያ ስንት ነው? አንዱ በኢትዮጵያ አዎ፣ ከነ መላኪያው ላባዛልሽ። እሺ ሁሉም ዋጋቸው አንድ ነው ማለት ነው ድሪያው? አዎ እሺ፣ ዋጋቸው አንድ ነው። እሺ እስከ እነመላኪያው ነው የምትነግሪኝ ማለት ነው አይደል? እሺ አዎ፣ ከነ መላኪያው ሰባት ሺህ ብር አንዱ ድሪያ። ኦኬ፣ መላኪያው ስንት ነው ማለት ነው? መላኪያው አንድ ሺህ ብር ድሪያው ድሪያው ከቀናስ ድሪያው ሁሉም ድሪያው ዋጋቸው አንድ ነው ማሪ ሀምነው በአሁኑ መንዛሪ አባሹ እሺ፣ በቃ አንድ ድሬ አይሆንልኝ። ለእናቴ አንድ ድሬ አሳይኝ። ቅድም ወይን ጠድ ስታወጪ ፎቶስታነስ ያቻለ እሱን ልያት። እሺ፣ ለእናትሽ ከሆነ ግን ሌላም አለው አሳይሻል። እሺ ፈሰስ ያለው ብዙም እናቶች ያጉ እቺ ናይ ትሻጣል። ይህንን ነው እንደ ቅድም ያወጣሽው አይመስለኝም አይ ይሄን አይደለም እስኪ ሌላስ ምን አለ እሱም ያምራል ግን በቪዲዮ እንደሚታየው ነው እ እንደ አማራጭ ወይም ጠጁን ያዥልኝ። ሌላ ደግሞ አንቺ እስኪ የትኛው ይሻላል? እሺ እቺን ያፍ። አዎ ይሄም ያምራል። እሺ በጣም ታምላለች። አዎ እስኪ ቀረበበኝ፣ ወደኔ ወደ ቪዲዮ። አዎ አይ ይሄን ወደድኩት፣ በጣም ያምራል። ሻርፕ አለ አይደል? ይሮፍ ሻርፕ እንትና፣ እቺ የምትንሸራተፋ አይደለች። ኦኬ በዛ ላይ ደግሞ ይሄ ብርቅርቆ ማይለቀም መቼ ማይለቅን ይደርሳል? ማለት አስቸኳይ አይደለም። በሚደርስበት ችግር የለውም። ቅዳሜ ደረሰልሽ። እሺ፣ ይቻላል። ስለዚህ የሚቀበሉት እንዴት ነው? ይደውሉላቸው፣ የሚደውል ሰው ይኖራል። ኢትዮጵያ ቁጥር ትልክ፣ ይልኛለሽ። ልክ ዓለም ባንክ ሄዶ ይቀበላል። ዓለም ኦኬ የኔን ቁጥር ልጥሽ የጣሊያን ቁጥር ነው ችግር የለውም ወይ የኔ ልጻፍልሽ ማለት ነው የኔ ልጻፍልሽ ይቻላ ያንቺን እንትን ከምቺ ስትደመር የተጋባች ይቻትና ኮመንት ላይ ጽፏል። እንዲ ይመጣም። ለካ ቆይ፣ ሜንሽን ላርክሽ። ቆይ፣ ቲክቶክ አለ። ቆይ መንሽን አድርጌሽ ካልመጣ እንደዛ እናረጋል። ጻፍ ኩልሻውን። አልመጣ? ለኔ እኮ ይታየኛል። ቁጥር ከለከለ ማን ነው ቲክቶክ ቆሽ እዚ ጋ እንዲህ መጻፍ ይችላል። እንዲህ መጻፍ ይቻል

ኮዱ ዜሮ ዜሮ ነው የምጀምረው። ኮ ፕላስ ዜሮ ዜሮ ይገር ያው ነው። ዜሮ ዜሮ ማለት ፕላስ ማለት ነው። ኮዱ ነው የጣሊያን ፕላስ አርባ ዘጠኝ እሺ፣ አምሳ ሁለት እሺ፣ አስራ ስድስት

ሁሻየ ወየ ቱ ታምናለሽ አለኝ። ወጣልኝ ሀኔ ሀያ አልኩሽ መጣለሽ። እስቅር ፎቶውን በትልክልኝ የድሬያው እልክልሻ አሁን እና በሱ አካውንት ላይ ኪሊንግ እና እንዳስገባው ሀያ አልኩሽ መጣለሽ አዎ መጥቶልኛል። እ ትስ አይደለም ማለት ትስ አይደለም በውስጥ

ላኩልሽ አይታዩ አይ ወይን ጠጁ ይሆን ወይን ጠጁን እወስደዋለሁ። ከዛኛው ወይን ጠጁ ያምራል። ሞር ኦኬ፣ ደስ እንዳለሽ። ኦኬ፣ በቃ በዋትሳፕ አካውንቱን ትልክልኛለሽ፣ እልክልሻለሁ። እሺ፣ እሺ፣ አመሰግናለሁ። ብሁር በኩር አለ። ኦኬ፣ ምን የስማችሁን አላውቀውም፣ ግን ቆንጆ የምትይኝ ሽቶ ሽቶ የሚል የሚል ባንቺ ምርጫ እሺ ችግር የለውም በእኔ ምርጫ። እሺ ኦኬ ስንት ነው? በኩር ሀምሳ ድረሃም ነው። ለአባዛሪ ስንት እንደሆነ ምርጡ ማለት ነው። ቆንጆ ሽቶ ሽቶ የሚል ያው ለእናቴ ስለሆነ እኔ ብኩሮችን ስማቸውን አላቃቸው አሁን ያሉትን። እሺ ሀምሳ ሲባዛ ሁለት ሺ አራት መቶ ብር ማለት ነው። ግን ምርጡ ነው። ኦኬ አንድ ላይ ስንት መጣ ማለት ነው? ዘጠኝ ሺ አምስት መቶ እስቲ ሲደመር ሰባት ሺህ አይደል አምስት መቶ አይደለም ነው፣ ዘጠኝ ሺህ አራት መቶ ዘጠኝ ሺህ አራት መቶ ኦኬ። በቃ ብኩሩን ታሳይ አለሽ አጠገብሽ? ብኩሩ አጠገቤ የለኝም ጨርሻዋለሁ፣ ግን ፎቶ ልክልሻለሁ። በቃ አስመርጭኝና ያሉትን እንትን እላለሁ። በቃ አመሰግናለሁ፣ አመሰግናለሁ አንዬ

አንድ አባባ ሰጥቻለሁ። ፋሲካዬ፣ የምር እጇ ይባረክ አይባረክ። ይሄ ነው ሰፋችሁ። ዊግሽን ነገሩ እኮ መስቀያው ነው። አዎ፣ እሱ እውነትሽን ነው። አሁን ተግባባን።

አለሁ። አልሐምዱሊላሂ። እንዴት ናችሁ? ሽሮ ነው ናፈቀኝ። ምን ፋሲካ ጠሮብኛል። ዛቢባ ለምኝልኝ እስኪ። ኮሎ አድርጎኛል። የፋሲካ ልጆች